ማርኬ እራሱ ባመጣው ጣጣ ቤዛን ሊያጣት ነው። ቤዛና ማርኬ እንግዲህ ምርጥ ተወዳጅ ጥንዶች ነበሩ። ነገር ግን ማርኬ ከባድ ነገር ነው ያደረገው። ያው ቤዛን በጣም ተከፍታለች። በዛ ምክንያት እንኳን ታምሜ ነው የሰነበትኩት ብላለች። ሰላም ልጆቻና ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ አንዳንዴ ያው የሆነ ነገር ስናደርግ ሰውን የሚያስቀይም አይመስለንም ለእኛ ቀልል ብሎ የታየን ከሰው ጋር ሲደርስ በጣም ከባድ ነገር ይዞ ይመጣል። ና ግን ማለት እኔ አንዳንድ የሚገርመኝ የሶሻል ሚዲያ ነገር፣ በተለይ የዩትዩብ ነገር እኔ የምለው ዩትዩብ ምናምን በቃ ሶሻል ሚዲያ ያለን ነገር መንፈስ ነው እንደሚያንቀሳቀሰው፣ በመንፈስ ነው የሚመራው። ለምሳሌ በጣም ብዙ ጊዜ በጣም ደስ የሚሉ ጥንዶች እናያለን፣ ተወዳጅ የሆኑ ነገር ግን ከተወሰነ ጊዜ በኋላ ደስ የሚል ፍቅር አሳይተውን አሳይተውን ከተወሰነ ጊዜ በኋላ የተለያዩ ወይም ደግሞ ድብልቅ ልቀሎ ሲጣሉ እናያቸዋለን። እና ታዲያ ይሄ ነገር ምንድን ነው? እውነት በጣም ያሳዝናል። አሁን ማርኬና ቤዛ እንግዲህ መስቀል ላይ የነበረውን ነገር ማለት ጉራጌ የመስቀል እንዴት እንደነበረ ከእናቱ ጋር ከቤተሰቦቹ ጋር በጣም ኳዘና እያሉ ነበረ፣ ግን ድንገት ሳይታሰብ ማርኬ ይሄን የማይሆን ሀሳብ አምጥቶ ከመካከል ድንቅር አደረገ። እንደዚህ እንዲኮራረፉ እና እንዲላቀሱ እንዲጣሉ አደረጋቸው ማለት ነው። እና አንዳንዴ የምታደርጓቸውን ነገር በጥንቃቄ ብታደርጉ ጥሩ ነው፣ በተለይ ፕራንክ የምትሰሩ ሰዎች ማለት ነው። እና ማርኬ ያደረገው ነገር አውቆ ባይሆንም ማለት ያው ክፋት አስቦ ምናምን አይደለም፣ እንደ ማንኛውም ጊዜ ኖርማል ፕራንክ አደርጋለሁ ብሎ ነው። ነገር ግን ያመጣው አይዲያ ማርኬ በጣም ነው የሚያስጠላው። የምር እንደዚህ አይደረግም። በቃ እንዴ! በፈጣሪ አሁን እኔ በቪዛ በጣም ነው የምስማማው እሺ ከዛ ጋር ካሜራ ተደቅኗል ካልጋዋ ላይ የተኛው ሌላ ሰው ነው ድንገት ቤዚ ከሻወር ራቁቷን ብትውጣ ኖሮ እርቃኗን ቪዲዮ ተቀረፀች አይደለም ተቀረፀች አይደለም የሚባለው እውነቴን እኮ ነው ከዛ እንደው ምናልባት እንኳን ከካሜራው ራቁቷን ገብታ ቢሆን ካሜራማኑ ምንም ጥሩ ቢሆን ያንን ቪዲዮ ቆርጦ ይዞ አስቀምጦ በሌላ ጊዜ የሆነ ነገር ቢያደርገውስ እንደ እንደዚህ ብላችሁ ማሰብ አለባችሁ። በጣም ነው የሚያስቀል አይደረግም። ማርኬ ለነገሩ ትምህርት ይሆነዋል። ከዚህ በኋላ እንደዚህ አይነት ነገር አይደገምም ብዬ ተስፋ አደርጋለሁኝ። ቤዚም ያው እንደምትታረቀው ተስፋ አደርጋለሁ። ብቻ አሁን ተናዳለች፣ በጣም ተበሳጭታለች። ላይክ ክብሬ ይነካው ብላ ነው ያሰበችው። በትክክል እውነቷን ነው። ለምን ከዛ ላይ ያን ልጁን ማምጣቱ ሳያንሰው በጣም ብዙ ነገሮችን ተናግሯታል ማለት ነው፣ ተኝ ምናምን ባላት በጣም ነው ልቧ የተሰበረው። እና እውነት ለዛ ፕራንክ ለሚያደርገው ሰው ምንም አይመስለውም እኮ ምንም ስሜት አይሰማውም። ግን ፕራንክ የሚደረገው ሰው ደግሞ ልቡ እየተሰበረ ነው ያን ቪዲዮ የሚቀጥለው። ምክንያቱም ምን ዱብዳ ወረደብኝ ብሎ ይጨነቃል። አሁን ቤዚ ነፍሷ ተጨነቀች። የምታደርገው ቅጡ ነው የጠፋት ማለት ማስረጃ እንኳን የላትም። ለምን አንደኛ በፎጣ ነው የተገኘችው። ፍቅረኛዋ መጥቶ በሩን ስትከፍተው በፎጣ ነው የተገኘችው። አሁን አድርገሻል ብሎ ቢሆን እጅላት ማስረጃ የላትም ቤዚ። እና እነዚህ እነዚህ ነገሮችን ቁጭ ብላ ስታንሰላስላቸው በጣም ልቧን የሰበረው ይመስለኛል። እና ግን ማለት ነው እኔ እንጃ፣ አንዳንዴ የሆነ የሶሻል ሚዲያ ነገር በጣም አሳሳቢ ነው። የሆነ ወንድ ሁላ እንዳታምኑ ነው የሚያደርጋችሁ ማለት በቃ ሁሉም ነገር በካሜራ ነው። ምንም አይነት ነገር ይሁን አሁን ላይ በዚህ ጊዜ ላይ ሁሉም ነገር በካሜራ ነው። ምንም ነገር እንዳታደርጉ፣ በቃ ተሳቃችሁ ነው፣ በቃ ህይወታችሁ የሆነ የሰቀቀን የሚሆን በተለይ ከፍቅረኛ ጋር ምናምን ስትሆኑ፣ የምሬን ነው። እኔ እንደዛ እየተሰማኝ ነው አሁን አሁን ላይ ዝም ብዬ አንዳንድ ጠንዶችን ሳይና በጣም የሚያስጠላ ነገር፣ ለሰው እንኳን ትምህርት የማይሆን ነገር ባታስተላልፉ፣ እናንተም ደግሞ ወደ ፀብ የሚወስዳችሁን ነገር ባታደርጉ። አሁን እንደዛ እልም ያለ ፍቅር እያሳለፉ እንደዚህ አይነት ፀብ ይመጣል ብሎ ማንጠበቀ ለማንኛውም ማርኬ እንግዲህ በጣም ከፍቶታል ማለት። ያው ኬክ አዘጋጅቶ ብቻ የሆነ ዲኮር አድርጎ ይቅርታ ለማለት ፈልጎ ነበር፣ ነገር ግን ቤዚ በቃ እንዳትነካኝ ሁላ ነው ያለችው በጣም ተናዳበታለች፣ በጣም ተበሳጭታበታለች። እንደምንም አድርገን እንድትታረቃት አድርጋት፣ እችን ቸኮሌት እንደ ካሜራ ማን ነው ከአሜሪካ ቀርታማ፣ በዚህ ተልካሻ ምክንያት። ለነገሩ ለቤዚ አሁን ይሄ ተልካሻ አይደለም፣ በጣም እንደ ትልቅ ነገር ነው ያየችው። እኔም እደግፋታለሁ። ሁሉም ነገር በራሳችን ሲደርስ ነው የሚያምረጫርጨን፣ እና በሰው ጫማ ሆነን ስለማንረዳ ከሰው ላይ ልንፈርድ እንችላለን። ግን ብዙ በፌር በማን ነበር በሁለታቸውም መፍረድ አይቻልም። ማርቲም አውቁ አይደለም እውነት አውቁ አይደለም ለክፋት አይደለም በቃ እንደ ማንኛውም ጊዜ አገኘኋት ምናምን ለማለት ነው እንደዚህ ያደረገው። ብቻ ግን አሳዘኑኝ። በቃ በዚህ ምክንያት እንደዚህ መጣላታቸው እርቃችሁን ያሰማናቡ ማለት ከመወዳቸው ጥንዶች መካከል ማርክና ቤዚ ናቸው። ደስ ይሉኛል በቃ መተሳሰቧቸው ደስ ይለኛል። በጣም አሪፍ ናቸውና ፈጣሪ ሰላማችሁን ያምጣላችሁ። ፍቅረኛሞች ግን ባካችሁ ደበቅ ደበቅ ምር እስኪ እንደው ይህ ሰው አይነ ነው እንዴ እንደዚህ የሚያፋጫቸው?